ባለበት ርዕስ አትጨነቁ በሚል ርዕስ ነው የምንማመረው እስኪ በሉ ሁላችሁም ድገሙ ትሱ ሶስተኛ መንገድ ነው እንጂ አይደለም እንደዚህ እንደምትሉኝ እገምታለሁ እናንተ ዝም ብሎ አትጨነቋለን እናንተ ዝም ብሎ አትጨነቋለን የሚያስጨንቅ ጉዳይ ያለ እንደምትሉ ግጠኝ እንደዚህ አለማን ነው እግዚአብሔር ነው እኔ ያለ አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው ዛሬ በቅዳሴ ሰዓት ያነበቡልን ወንጌል የሀገረ ስብከታችን ዋና ጸሐፊ ቀድሰው እዚህ ሌሊት በማኅሌት አድረው በኋላም ቀድሰው አቅርበውናል። ወንጌል ያነበቡልን እሳቸው ናቸው። ሲነበብ የቅዳሴ ወንጌል እንዲህ ብሎ ተነቦልናል። ሲጀምር አትጨነቁ ይላል። ማንም እዚህ ያለ ጌታ ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጭንቀትን አስተማረ። ጌታ በዚህ አንቀጽ ዛሬ በተነበበልን ወንጌል ስለ አራት ነገሮች እንዳንጨነቅ አስተምሮናል። ስለ አራት ነገሮች ጌታ ዛሬ ማስተማር ሌላ ቦታ ግን ብዙ ስለሌላ መጨነቅ የሌለብን ሌሎች ብዙ ጉዳዮች የሚነግሩ ነው አይሰማም እሺ አሁን ይሰማል በጣም ጥሩ እሺ ጥሩ ነው እግዚአብሔር ውስጥ ና አባታቸው ስለዚህ ጌታ አትጨነቁ ብሎ አራት ነገሮች ላይ እንዳንጨነቅ ነው። የመጀመሪያው ስለ ምግብ ነው። ወበይን ተዝ እብለክሙ እተተክዙ ለነፍስ ክሙ ዘትበልኡ ወዘትሰትዩ ወለሥጋ ክሙኒ ዘትለብሱ ስለዚህ እላችኋለው ለነፍሳችሁ ለምትበሉት እና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉት እና ለምትጠጡት ነገር አትጨነቁ። ለነፍሳችሁ በመና ልብ በሉ። እኛ ምንኖረው ለ የምንበላው ለነፍሳችን ነው ለስጋችን ነው፣ የምንበላው ለስጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አይምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሀሳቧን የምታመርትበት እና የምትገልጽበት የሀሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ሥጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሀሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማልጨነቀው? ካልበላን ደም የለም። ደም ከሌለ ነፍስ የለም። ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲ ይመልሰል። አኮኑ ነፍስ ተፅም እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለት ነው? ለምን ብትበሉት አትጨነቁ ብሎ ሲያበቃ፣ እንዴ ማን አንጨነቅ ስንለው፣ እንዴ ከምግብማ ነፍስ አትበልጥም ማለት እና፣ ብትበልጥ ሳኔ መብለጥ እና ማነሱ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም እና ምን ማለት ይመስላችኋል? ከምግብማ ነፍስ አትበልጥም ማለት ይሄ ሁላችሁም፣ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበር። ነፍስን መፍጠር መፍጠር ይበልጣል ወይስ እንጀራን መስጠትም? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም። እንጀራን እኮ ዘመድም ይሰጣል፣ ባልም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛም ባልንጀራ ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ እና እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ ዙሮ አይተናል ብለዋል። ማርስ ላይም ቤት ብንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው። ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው በዚህ አላያችሁትም እንደዚህ አይነት ቤት አለ። አሉ ነው እንግዲህ፣ እኔ በወሬ ነው፣ የተማረ ሰው ሲያወራ ነው የሰማ። የሳተላይት ቤት ግን ተሰርቶ ሰዎች ሰርተው በዛ በዚህ እያዩን ቤት ነው ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኛ አንድ ቦታ ርሜን ብቅ ብያ ንውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ ትዳርዘው ኑሮ የሚመሩበትም ጀልባ አለ። እንደዚህ አይነት አይቻልም። የሚዞር ቤት ደግሞ አለ። ይህ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን፣ ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነው። ሁለተኛ ልደትን በራሱ መስጠት እንደማይችል ይፈኛ ነው። ይሄው ከአባቱና ከእናቱ የሆነ የሆነ ነገር ፈጥረው ወስደው ልጅ እያደረጉትና የሆነ የሆነ ነገር ወስደውማ ያው የእግዚአብሔር ነገር ያገናኙ ያንማ ሲያረጋማ እግዚአብሔር ቆኖ እንጂ ሰራ ታዲያ እነሱ ሰሩ ልን ነው እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ እግዚአብሔር ነው። ባልና ሚስት ልጅ አይሰሩ። ልክ ባና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይን ያደረጉ በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ፣ ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዲ ማንም የማይሰጣችሁ ነፍስ ሰጥቻችሁ፣ ማንም የሚሰጠውን እንጀራ አይሰጥንም ትላላችሁ ብሎ ጌታ። ስለዚህ ስለምግብ አትጨነቁ። እንዳትጨነቁ ደግሞ ነጽሩ አዕዋፈ ሰማይ የሰማይ ወፎችን ከመልከቱ። እዚህ ወፍ የለም የለምና፣ ገዳም ቢሆን አሁን ብዙ ወፍ ነበር። እዚህ ምንም ወፍ የለም፣ ይገርማል። ወፍም አላስቀምጥ አላችሁ እንዴና? ሌላ ምን አላስቀምጥ ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። እኔ ምንም አታነካኩኝ ያልኩት ነገር የለም፣ ብቻ ብዙ ነገር አላስቀምጥ ብለናል። እና ብቻ ግን ወፍን መቀመጫ መጣች። አንዴት አሁን እንደው ጥሩ ነው አለን ብላ እኮ ነው እንዴ፣ ስማችን አታጥፉ ብላ እዚሁ ፊት ለፊት መጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰላችሁ መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ። የሰማይ ወፎችን ስንመለከት ተመልክተን ምናር እለ እይዘርዑ ወያአረሩ ወያስተጋብሩ ውስተ አብያት የማይዘሩ የማያጭዱ በጎተራ የማይሰበስሩ ድል የሌላቸው እንደዚህ ዘመን ደግሞ አካውንት የሌላቸው የሚያተራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስማ አውክሙ ሰማያዊ ይሴስ የሆኑ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አዚ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ፣ ይህ የሰማይ ወፎችን ተመልከቱ ትላለች እና ስንፍናን አስተምራለች እንደውቃይ ድረስ ነው። ሊበላት ያማራቸውን ወፍ ጅግራ ናት ይሏታል። እንዴ እለ እይዘርሩ አለ እንጂ እለ እይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላሉ። መብረር ምንድን ነው? ስራ በሉ። መብረር ምንድን ነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ እግርህን፣ እጅ ምንድን ነው። አንድ ፈላስፋ ብሎ የተናገረው ምንድን ነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አ ስትሰራ የዘላለም ነዋሪ ይመስልህ ስራ። የማትሞት መስለህ ስራ። የተቀም ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስላ፣ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ ዘላለም እንደሚኖር ስንሰራ ለት እግዚአብሔር እስቲ መቼ መቼ ነው የሚሰራ? እስቲ ሃ እግዚአብሔር ስራ ቢያቆም እኮ አሙስ እግዚአብሔር እንኳን ረፍት ወጥቶ እናት ነው ያ ማንነ ማለት ነው። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው። በእውነት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባኮ፣ እግዚአብሔር ምስል እስራኤል እንዲ ይላል እግዚአብሔር ከእኛ ጋር ባይሆን ነ በሕይወተ ሥጋ ሳለን በዋጡ ነበረ ይል እግዚአብሔር ከኛ ጋር ባይሆን ነው። እግዚአብሔር መቼ ሰርክ ስራ ፈቶ ትፈቶ ያውቃል? ለሳካ እንዴ ነው አሁን ገብር ከማው አለጌታ አባቴ እስከ እስከዛሬ ይሰራል። ቅዳሜም፣ እሁድም፣ ሰኞም፣ ማክሰኞ፣ ረቡዕም፣ አሙስም፣ አርብ፣ እኔም እስከዛሬ ይሰራል። እግዚአብሔር ሁልጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ፣ እኛ የእኛን ስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉ ይለይ ነው የማያንቀላፋ እረኛችን። ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁል ጊዜ ይሰራል። በባል በባልም ብንሰራ እንዳትሩ ደግሞ ትምህርቱን እንዳትገለብጡት። ውድ ውድም፣ እንግዲህ ሲቆፍሩ እያልኩ እንዳይመስላችሁ፣ የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብለው የሰማይ ወፎችን ብትል ምንም የምግብ ወፌ ነው። የሰማይ ወፎች ቁጭ ብለው እየሰሩ ነው። እየሰራችሁ ተማሩ፣ አንግቡ። ቢያንስ ቢያንስ ከአሁን ቀደም እየተናግ ያውቃል ቢያንስ ቢያንስ ቢያንስ እንደው ለምን አታነቡም? ዘመዶች፣ ተመረቃችሁ፣ እሺ፣ ስራ አላገኛችሁ፣ እሺ፣ ስራ የለም። አሁን መከራ በዝቷል፣ ጦርነት አለ፣ ሞት አለ፣ ካልታሙም ገና መኖሪያ ቷቷል ዛሬ። ኧረ እንደዚያ ከሆነ ስራም ካጣችሁ፣ ቢያንስ ለምን ግን አታነቡም? ባለፈው የደግዶንኩትን አንድ ታሪክ እንገራቸው። አንድ ሊቀ ጳጳስ አንዱ ልጅ፣ ልጄ ለምን አትማርም አሉት። ምን ለበላይ ምን እየበላው ለማር አባቴ አላችሁ። ስትደነቁር ምን እየበላ ስትደነቁር አላችሁ። ምን ነው ማለት ነው? ቁጭ ምን እየበላ ከደነቁር እየበላ ከደነቁር እየበላ ለምን አታ ለስቲ እንደው ዝም ብላን ቢያስ ብታነቡ ምን ይጎዳቸዋል? አዲው ምን ይጎዳቸዋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ ለነገሩ እኔ ባህር ዳር ስንት ላይ በረኝ እንዳለ አላውቅም ላይብራሪ ያለ ትልልቅ ላይብራሪ አለ? ይኖራል። ይኖራል። ይኖራል። ይኖራል። የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያሉ። መጠጥ ቤት ያለ መጠናቸው ማለት ነው ምናምን ምናምን ሀውስ የሚባሉ በየስፍራው ያለው እንጂ ላይብራሪ። እስኪ እስኪ እንደው በሞቴ ትናንትና፣ እንደው በእግራችሁ ጀብ ጀብ ስትሉ ላይብራሪ የሚል ጽሑፍ ያለ? ሀገር ሲጠፋ እኮ እያለ ነው የሚጠፋ መጠጥ ምን? እኔ በአስር ሜትር ራዲየስ አገኛለሁ፣ መጠጥ ቤት አገኛለሁ። ላይብራሪ ግን ኧረ እኔ እስከ ከዚህ እስከ ድባንቅ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ እችላለሁ። አይ ዱዐይን ጨፍዬ አይደለሁ እንዲህ እያልኩ እየሄድኩ ላይብራሪ ሳላይ መዝለቅ እችላለሁ። ወይ የሀገር ጥፋት!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 የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ሰው ገሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ ጥራችሁ ግረጅ እኔ እንዲሁ በጣም ነው የሚገርምኝ። ሰምታችኋል የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የመቤታችንን የጉዞ ስዕል ፕሪንት አድርገውበት መቶ ዶላር ሸጡልን። ምንኖ እኔም ለምኜ ነው የገዛው ዶላር አለው ይዞ የለኝ የኢትዮጵያ ዝቆችችነ የሚለቅም የለኝም ማምላክን የለኝም ቀዛላቸ የለኝም። እና ምዕመናን መመናን ነው የገዙልኝ። ይኸው ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገኑን ማለት ደንገኑን የሆነ የሆነ ነገር አለው። በሆነ ነገር እኮ ነው የሽንኩርት መክተፊያ የሚመስል ነገር ነው እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣቸው። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ፣ የስደታውን ጉዞ ፕሪንት አረገችልን። እንግዲህ አንኮ ልጅቱ ስልናምነት ተከታይ እንጀራ ነው ሸጠችል። ስለዚህ ይውላችሁ ደንብሩን እኳ እንዳያርግን ገጽ ትምህርት። እኛ ግን እኛ ጋር አሁን ያ መሳሪያ እንደ ግብፅ እኮ ቴክኖሎጂ ሞልቷል። ምንድነው ቴክኖሎጂ ያለ እንደውም እና እንደው መሳሪያው እኮ እስኪ አስጠይቅ እነግራቸዋለሁ። በዛው ተጀምራቸው ምመናን እዛ ካሉ ደውዬ እጠይቃለሁ። ቢሆን የሆነ ነገር እኮ ምላችሁ የልብስ መተኮሻ የሚመስል ነገር የሆነ ነገር ነው። የሆነ ነገር አይመጣልንም። ግን እኛ ምንድን ነው የምናደርገው? እሷ ደንገል ሰንጥቃ መቶ ዶላር ሰራል። እኛ ነገር መሰንጠቅ ነው የምናውቀው ወግ መሰንጠቅ መሰንጠቅ መሰንጠቅ ሎእን እንዲህ ዐይነት ሊቅ ናችሁ። ደግሞ እናቶች ሊቅ በየአራት ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ። ጎበዞች ማለት ሁሉንም ተሰነጥቃላችሁ። እንደዚያ ነው የምታደርጉት። ስለዚህ ጌታ ያለን ከመጨነቅ መስራት። እስኪ በሉ በሉ ንገሩኝ ማመንና ምን ማለት ነገር ማመን እና መስራት በሉት። ማመን እና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔር ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ። ዘኢይፈቅድ ይትቀነይ ኢይሲሳይ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ አይላ፣ ልብ በሉ። የማይሰራ አይብላ አላለም። ምንድን ነው ያለ ሊሰራ የማይወድ ነው። የማይሰራ አይብላ አላለ። ሊሰራ የማይወድ ነው። የማይሰራ አይብላ ቢል ሕፃናት ይሰራሉ አይሰሩ አይሰሩም። ስለዚህ ላይበሉ ነው ማለት። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉ እነሱ አይብሉ፣ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይ እንዳይ ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላል። የሁላችሁ ሳሰሩ አትብሉ፣ ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አንድ መጽሐፍ የምንኮሳት የሚሄዳል መሳለ እንደው ቁጭ ከምትል እንዳትስቁብለን። እንደው ቁጭ ከምትል ቢያንስ ተንቀሳቀሽ እንትንሸልተናል። እንደው ቁጭ ከምትል ይሻላል፣ ይሻላል። በዚያው ሥራ እንድትማርከው ነው።